ዛሬ እንግዲህ የዚህች ነጃት ተብዬዋ የጤና እክል ያለባት ልጅ የመክፈር ወሬም ሙስሊሞች ጉዳይ በሚል ብዙ እንደማታወሩበት ተስፋ አድርጋለሁ። ይህች ሁለት ልጅ ከዚህ በፊት ሳዑዲ ሳለች ሙስሊም ሆና በማታውቀው እስልምናና በነቢያችን ሰለላሁ አለይሂ ወሰለም ላይ ስታላግጥ ጉዳዩ የአደባባይ ወንጀል ሆኖ በመረጃ በህግ ቁጥጥር ስር ውላ የሁለት ዓመት እስርን ተከናንባ ነበር፣ ሁላችንም በምናውቀው ማለት ነው። ይህ እስር ግን በሸሪአው ልጅቱ የእውቀት ችግር አለባት በሚል የእስልምናን መሰረታዊ መርሆዎች እንድትማር ተደርጋ ነው በምህረት ያኔ የተለቀቀች የነበረው ማለት ነው። ልጅቱ የተፈታች ጊዜ ግን ይህንን ያክል ዓመት ስራ ላይ ሳለሁ አንዳች ጥሪት አላፈራሁም፣ አራ አምስት ሳንቲም የለኝም በሚል ወደዚሁ ሰፈር መጣች። የመጣችው ደግሞ እዚሁ ሚዲያ ላይ ሙስሊሙ ጋር ነበር። ያኔም ሙስሊሙ ማህበረሰብ ቢቆጣም እርሷ ታስራና ተጸጥታ ተቀጣ ተምራ ስለወጣች እቺውን እህት ለመርዳት ስብሰባ ተቀምጦ ነበር። ጊፍተሮች ብዙ ብዙ ሰጡ። እቺ ልጅ ከሠራችው ወንጀል ተጸጥታ ስታበቃ በቂ ድጋፍ ተደርጎላት ሻሃዳዋንም እንደገና አዲስ በመያዟ መስተካከሏን ለማሳየት ዳዲ ማለት ጀምራ ነበር። የእርሷን የእስስት ጨዋታ ያልባንኑ ሙስሊም እህትና ወንድሞች ግን እልላሉ። እዚህ ሰፈር አንዳንድ የክርስትና እምነት ተከታዮች ደግሞ ክርስትናው እኮ ይሻልሽ ነበር ሲሏት፣ እንዴ ስትል መልስ ሰጠች። ዓለም ሁሉ ክርስቲያን ቢሆን እኔ ክርስቲያን ልሆን አልችልም፣ መሆንም አልፈልግም። እንደዚህ ስል ደግሞ የእነሱን ሃይማኖት እያቋሸሽኩና እየለካውኝ አይደለም። ብዙ ቆይታ ወደ አመሏና ብልግናዋ ለመመለስ ግን ያኔ የተሰበሰበላት ገንዘቡ ማለቁ በቂዋ ነበረ። እናም አይኗን በጨዋጥባ እዚህ የቲክቶክ ገጽና በየታዋቂው የቲክቶከር ቤት ከፍ ማለትና ሰው ዘንድ ብዙ ዕውቅና ያለውን ወንድ አነፍነፋ በመያዝ ኧረ ወደድኩ፣ አፈቀርኩ፣ አግባኝ ስሞትልህ በሚል የጊፍተሮችን አይንና ትኩረት ለመሳብ መንፈራገጥ ያዘች። በውስጥ እናውጋ ተመልሰን በኋላ ነው የሚመጣው። ልውጣ ከላይ ቢለን ከላይ ብሎጣ ናንቺ ቆያለሽ ቆይ ትንሽ ተጫዋች። አንተ ከወጣክ መቆየት አልፈልግም። ሶሪ ትንሽ ጌም ተጫዋች ትንሽ እኔም ሴት አፔን አስተካክዬ ልምጣ። ነገርኩሽ፣ እንግዲህ አሁን ከቢሮ ደውለውልኝ። ሆ እኔና አስሊ መጋባት አለብን። አንድ አይነት ጥርስ እሱ ፊት ለፊት ስለሆነ እንጂ እሱ የኔ ጥርስ አንድ አይነት። በዚህ ሙድ ያሻትን ማግኘት ሲያቅታት፣ እዚሁ ሰፈር በልመና የሚተዳደሩ እርሷን የሚመስሉ ሴቶች ምክር ቢጤ ገዝት ላይ መከሯት። እኔ እኮ ልመናይንትቼ ለአንቺ ነው ላሳይሽ። ቴክስቱን ሰላንቺ ነው ማወራው ምትረጁ ይመስሉኝ

ስራ ካገኘች ቲክቶክ እንደ ድሮ አይደለም። ልመና ቀስቅዟል ማሬ ቲክቶክ ትተዋል። ይህን ጥሩ ያልሆነ ምግባሯን ያዩና የሰሙ ሙስሊም እህትና ወንድሞች ደግሞ አረታዊ በሃይማኖት እሻት ቀልጅ አደቢያዥ ሲሉ ኮመቱላት። ለእነርሱ ምክር እሺታን ሳይሆን አመል ነውና በዚያ ጭቃፏ የተለያየ የስድብ ናዳን አወረደችባቸው። ለእርሷው ብለው በመከሩ ከስድብ በፊዋ ብዙ ብዙ አጎረሰቻቸው። ሰዎች በዋናታችሁ ተተከሉ። እኔ ነጂ ነኝ እኔ ነጅ ነኝ። በቃ ልበገሬ ዋቧይ ማለት ነው የማልሰበረዋ። በየቦታው እየራችሁ ትግማማላችሁ፣ አብራችሁ ትበላላችሁ፣ ትጠጣላችሁ ወይ ለራሳችሁን አትጠብቁ። ከዚያ የዘፈን ዳር ዳሮ እስክስታም አይደል። ከአንዱ የክርስትና እምነት ተከታይ ወጣት ጉያ ውስጥ ተሸጉጣ እንተም በሃይማኖት እኔም በሃይማኖቴ በሚል ዳር ዳርታ ከተፋለች ሙስሊሞች አንድ ሀቅ ግልጽ አለላቸውና አረይቺ ልጅ በመምከር ጊዜ አናጥፋ ጊዜ በራሱ ይምከራት ሲሉ ጉዳዩን ተወት አደረኩት። ከዚያ የአእምሮ እክል እንዳለባት ብዙ ብዙ ነገር ውስጥ የሚከታት መድኃኒቱ ሲያልቅባት እንደሆነ በአንድ በቷ እራሷ ተናገረች። አእምሮ ክኒን እወስድ ነበር። ክኒን ማለት ነው አላማ የለሽማ አላማ አለኝ እኔ። ፍቅር ክኒን እወስድ ነበር። እበላለው፣ ጠጣለው፣ ክኒን እወስዳለው። በቃ አልሰማለም። ይህች ልጅ መጨረሻ ላይ በዚህም በዚያም በትል ያን በአቋራጭ ሀብታም የምትሆንበትን መንገድ ፈልጋ ሲደክማት ሞጣ ከተባለ ቲክቶከር ጋር መጣ። እኔን እንዴት አታውቀኝም? እኔ እኮ እዚህ መንደር የምታወቀው የአንተ ትንሿ እህት ተብዬ ነው። አንተ ካላወቀኝማ ሞት ይሻለኛል አለች። ሞጥ ሟጣው ሞጣ ግን አንዳች እንዳትተርፍ አድርጎ አዋርዶ ከቤቱ አሰናበታት። ነጃት የምትባል ተሳዳቢ አታውቀው እኔ ተሳዳቢ አላውቅ ፈቶነሽ እንደ ሁሉ ነው የምባለው። አሁን መጨረሻ ላይ ያንን ክርስትናን ከመከተል ብሞት ይሻለኛል ያለችበትን አንደበቷን ጠፍ አድርጋ ለአቋራጭ ክብረት የክርስቲያኑን እምነት ተከታይ ልብ ሰቅዛ በጊፍት ያጥለቀልቁኛል በሚል በይፋ እናንተ ሰፈር መጥቻለሁ፣ እኔ ክርስቲያን ነኝ ስትል አወጀች። ማኪ የሚያሳዝነው ግን ሕልሟ ሁሉ ቅዠት ነው የሆነባት። ያ የጠበቀችው ጊፍት እና ሆይ ሆይታ የለም። ለምን ከተባለ የዚህችን ሴት ሁሉም የቲክቶክ ተጠቃሚ እንደ ራሱ ስም ጠንቅቆ ያውቀዋል። አንዳንድ የእስልምና ጥላቻ ያለባቸው ሰዎች ገዝት ላይ እየወጡ አይዞሽ ቢሏትም የፈለገችው ጉዳይ ኡም ባለመሆኑ እርሷ ግን ተከፍታለች። ያው እንደተለመደው በዚህም ለውጥ ሪዝቅ ከጠፋ በቀጣይ ጴንጤነት ይለምልም ብላ መከሰቷ አይቀርም። ባጭሩ ሐሳቤን ስቋጨው ይህ ሁሉ የጥቅም ፍለጋና ሩጫ በሞት ማህተም መቼ እንደሚዘጋ ማናችንም አናውቅም። አንቺ ነጃት ተብዬዋ ሴትዮ ግን ይህ የማይቀር የሆነው ሞት መጥቶ በቁጭት ከማለፍሽ በስተፊት ወደ ቀልብሽ ተመለሽ። እስልምና ባንቺ መውጣትና መግባት የሚያተርፈውም ሆነ የሚከስረው አንዳች ነገር የለም።